ስነ ስርዓት ያልሽ፣ ምን ነው የባለሽ? ልብስ ሳጥፍታ አይደልሽ እንዴ? ትንገሽ፣ መቼም ካሌብን አታገኘው። አላማ ስራ ነው ካሌብ ማሳደድ አይደለም። አንቺ ኮ ስራ ፈትስ ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖሩሽ እንደዚህ የሚረባውንም አይረባውንም አታሳድቺም ነበር። ትልቅ ስራ የምትሰሪው እኮ ነው የምትመስሪው። ቢያንስ እኔ እንዳንቺ ስራ ፈትታ አይደለም። አንቺ ኮ ሳይፈልጉሽ በግድ የተቀመጥሽ ሰው ነሽ። ትሁት ያገኘው ሽረት ግን ማለት ነው አንቺን ብቻ ሳይሆን ሁላችሁ መፈጠራት እንድትረሱ ማማረቃችሁ። እሱን ደግሞ አፍሬሻ ጠን የትኛ ያደለዋ ያሳካልሽ። እሺ፣ ችግር የለው ምስትሽ። ምን ያህል ብር ነው ምስትሽ? አራት አራት ሺ አልቀለልኩ። አራት መቶ ሺህ ካሪብ፣ እየቀለልኩ አይደለም። በትልቁ ነው የፈለግሽው። ምን ነው እናንተ ከዚህ ቁጥር ውጭ አታውቁም? አልገባኝም። እሱን ብር ብትሰጪኝ እኔም ጋብቼ እንደግስ ነበር። ይኸውልህ እየቀለልኩኝ አይደለም። ቀልድንማ አንቺ ቀልጃት አሁን ውጭ ልኝ ውጪ አስብበት ብሩን ነው አዎ አስብበት ትሁት የተሰኘ ፊልም በኢትዮጵያ በአሁኑ ሰዓት ላይ እጅግ በጣም ተወዳጅነት ያገኘ ፊልም ነው ይዤላችሁ የመጣሁት። እንደዚሁም ደግሞ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ በአክብሮት እጋብዛችኋለሁ ማለት ነው። እኔ ምንትዋብ ነኝ። እናም ዛሬ ደግሞ በመጨረሻ አካባቢ ያሉትን አንዳንድ ነገሮችን እናንተም ከኛ ጋር ሆናችሁ እያየን እናወራለን። እንግዲህ በመጨረሻ ሰዓትም ባሏን ልትፈታ ገንዘብ ነው የጠየቀችው። ገንዘብ ጠይቀን ፍቅር ከዛ ሰው ጋር ብዙ አይነት ነገሮች ያላግባቧት ነገሮችንም ልናይ ችለናል። ምክንያቱም እሱ ከሷ የሚፈልገው ገንዘብ ብቻ እንደሆነ ልትረዳ ትችላለች ማለት ነው። ምክንያቱም ይሄ ሰው ከእሷ ገንዘብ ነው እንጂ የሚፈልገው ፍቅር እንዳልፈለገ ያስታውቃል ስታየው። ስለዚህ እሷ ጸባይዋ ነው ወይም ሀሳቧን ልትቀይር አስባለች። ምክንያቱም ከዚህ በፊት እያሰበች የነበረችው ገንዘቡን ከባሏ ተቀብላ ሐዋት ትዳሯን ልትፈታ ነበረ። አሁን ግን ምን እንዳሰበች አይታወቅም እና ሀሳቧን ልትቀይር ይመስለኛል። ሶስት መቶ ሺ ብር ጠይቃለች። ባሏም ወደ አካውንቷ እንዳስተላለፈም ነግሯታል። እንደዚህም ደግሞ የአንድ ቀን የእራት ግብዣ እንደሚኖርም ተናግራለች። እስካሁን ድረስ የእራት ግብዣውን አብሮ አላስተናገዱም። ምክንያቱም ደግሞ በዚህ መሀል ላይ አባትዬ በጣም ፈርቷሉ እች ሴት ሌላ ነገር አስበን ሊሆን ይችላል እያለ ነው። እሷም ደግሞ በስተጀርባ ላይ ያለዋ በጣም የምትወደው ሰው ገንዘብ ብቻ ፍለጋ ነው እንጂ ፍቅር እንደሌለው እየታየባት ነው። ስለዚህ እሷም ደግሞ ሀሳቧ ልትቀይር ያሰበችም ትመስላለች። እንደዚህም ደግሞ ከዚህ ቤተሰብ የምትፈልጋቸው ነገሮችም ያለ ይመስለኛል። ጋሼን ደግሞ በቃ አሁንማ ልገላገልልህ ነው ቤቱ ለአንተ ብቻ ሊሆን ነው እያለች ነበር። በገንዘብ ኗ በገንዘብ ኗ እያላት ነበረ። እንደዛ አይደለም እንደዛ አይደለም እያለች ነበር። ምክንያቱም ለጋሼ ያልተነገረ መስሏት ነበር፣ ግን ለጋሼ ተነግሮት ነበር። ምክንያቱም ልጁ ሀሳቡን አምጥቶ ተናግሮ አመካከሯቸው ነበር። እንደዚህም ደግሞ ትዳር ነስፈታ እንደምትፈልግና ሶስት ሺህ ብር ሶስት መቶ ሺህ ብር እንደምትፈልግና የአንድ ቀን የእራት ግብሻ እንደምትፈልግ እንደተናገረችው ለጋሼ ሲነግራት፣ ጋሼ ደግሞ ብልብሩማ ችግር የለም ግን ራቱ መዘዝ ይዞብህ ይመጣል እያለ ነበር። ሰዎች የራቱን ግብዣ አልተቀበለም ነበር። ምክንያቱም መዘዝ ይዞበት እንደሚመጣው ያውቃል። እንደዚህም ደግሞ ወደዚህ ቤት እኔ ነኝ ያስገባሽ እና አንቺስ ካልወጣሽ ድረስ ለእኔ ሰላም አይሰማኝም እያለ ነበረ። እሷም ደግሞ ልትወጣ እንደሆነች እየተነገረች ነበረ። ምክንያቱም እኔ ከዚህ ቤት ልወጣ ነው። ግን ለሁሉም ሰዎች በጣም ትሁትና ደግ ሳሆናለች። ለቤት ሰራተኛ ለትሁት በጣም ብዙ እንትን እያረገቻት ነው። ምግብ ራሴ ሰርቼ እበላለሁ። ምናም ምንትምን ምን ምን አይተሽ ነው ዛሬ ምግብ ሰርተሽ ልትበ ያሰብሽው እያልቻት ነበር። እንዲህ እናንተ አደላችሁ እንዲ ሰርተሽ ምናምን ያላችሁት አይ ምን ተፈጠረ ብዬ ነው፣ ግን ሰርተሻት ቤት ማለቴ ሳይሆን ምን ተፈጥሮ ነው ለማለት ነው እያለች ነበር። በመጨረሻ ትሁት እኔ ምግብ ሰርቼልሽ እመጣለሁ ሂጂ ስትል በጸባይሽ ብላ ስትሄድ ገርሟታለች። ሴት ምን አስበህ ነው ብላ በውስጧ እያሰበችም እሱ ፍቅረኛው አይገባና እንዴ፣ እስቲ ጠይቀት ምናምን ለምን መልካም ሴት እኮ ናት ምናምን እያለቻት ነበረ። ግን እሱ በጣም ጠርጥሯል። በጣም ተቀይራለች ልጅቷ፣ በጣም ነው የተቀይረችው። ምን አስበህ ነው ምናምን እያሉ ሁሉም ሰዎች በጥርጣሬ ልብ ነበሩ። ግን እሷ እስካሁ እስካሁን ድረስ ምን እንዳሰባችን በፍጹም ልትናገር አልፈለገችውም። ባህሏን ልትፈታና ና ከፍቅረኛዋ ጋ ወይም ከውሽማዋ ጋ ተያይዘ ልትሄድ አይደለም። መጀመሪያ ሀሳባቸውና እቅዳቸው የነበረው ተያይዞ ለመሄድ ነበረው። አሁን ግን ሀሳቧን ልትቀይር ነው። ምክንያቱም ይሄ ሰው ምክንያቱም ይሄ ሰው ከህይወቷ የሚፈልገው ገንዘብ እና ገንዘብ ብቻ እንደሆነ እያስታወቀ ነው። ምክንያቱም እዚህ ጋር ሁለቱም ወንድማሞቾች እንደሆነ አባትና ልጅ ሲያወሩ ሰምተዋል ማለት ነው። ስለዚህ ደግሞ ይሄ እውነታውን ካወቀች ደግሞ ሌላ ነገር ሊፈጠር ነው። ገንዘብ ሳይቀበላት በፍርድ እሱም በጣም ተጨንቋል። ይህን ነገር ለትሁትም እየነገራት ነው እንዳትናገር እያለ እኔ ምን ገባኝ እያለች ነበረ። ግን ትሁት ልትናገር ትችላለች፣ ምክንያቱም እሷ በጣም ደግ ሴት እየመሰለቻት ነው። ልሸውዳት ትችላለች። በሌላኛው መንገድ ደግሞ ጋሼ በጣም ተጨንቋል። ሌላ ሰዎችንም ሄዶ እያማከረ ነበረ። ግን ይሄ እራት ግብዣ መዘዝ ይዞ እንደሚመጣ እርግጠኛ ሆኗል። ግን እሱ ምን ችግር የለውም ብሏል። በስተ መጨረሻም የራት ግብዣ ሳይጠናቀቅ ቪዲዮ ሊጠናቀቅ ችሏል ማለት ነው። በጣም የእራት ግዣ ሁሉን ነገሮችን በሌላ መንገድ እንደሚይዝ ሴት እያዩ ነበረ፣ ሁላችሁ።